ትልቅ ነገር ይዛችሁ መርታችኋል። እናንተን ያክል ታላላቅ ሰዎች በዚህ ቦታ ላይ በመገኘታችሁ በጣም ደስ ብሎናል። በእጃችን ነው ያደገችው ያሳደግናት ልጅናት በባህሪዋም በምኗም ያው ማንም የሚያጣት ናት። ከሰሞኑ የከተማችን መነጋገሪያ በሆነ መልኩ ከሰማንያ በላይ ሽማግሌዎች ልኮ ያስገረመን ተዋናይ ሄኖክ ድንቁ ድል ያለ ሰርግ በቅርቡ ጠብቁ ሲል ለአድናቂዎቹ ሹክ ብሏል። አወዛጋቢው የነበረው የመሃሊት ሽምግልናና ሄኖክ በሽምግልናው ላይ ስለሰጠው ምላሽ ይዘንላችሁ መተናል። ሰላም የድንቅ እይታ ቤተሰቦች፣ በዛሬው ቪዲዮ ሰሞኑን መነጋገሪያ ስለሆነው ስለ ሄኖክ ድንቁ ሰርግና ሽምግልና የምናይ ይሆናል። ቻናላችንን ሰብስክራይብ፣ ላይክ በማድረግ እንጀምር። የሄኖክ ድንቁ ፍቅረኛ እንደሆነች የሚነገርላት አርቲስት ማህሌት በሰሞኑ በአይነቱ ትልቅ የተባለና ከ80 በላይ ሽማግሌዎች በተገኙበት ሽምግልና ለትዳር መጠየቋና የሽማግሌ ላኪው ማንነት በሶሻል ሚዲያው አነጋጋሪ ከሆነ ሰንበት በት ብለዋል። ለማሌት የተላከውን ሽማግሌ የላከው ሌላ ሰው ነው፣ ሄኖክ ድንቁ ተከዳ፣ የሄኖክ ድንቁ ፍቅረኛ በሌላ ሰው ታጨች፣ የሚሉ ጭምጭምታ ወሬዎችም በዝተው ቆይተዋል። ይሁንና ቆይቶ ደግሞ ሽማግሌዎቹ የተላኩት በሄኖክ ድንቁ በራሱ ነው። ሄኖክ ድንቁ በቅርቡ ሊሞሸር የሚሉ መረጃዎችን መሰማታቸውን ቀጠሉ። በዚህም ጉዳይ ላይ ለምንጮች ምላሽ እንደሰጠ የተነገረው አርቲስት ሄኖክ ድንቁ ታዲያ ድል ያለ ሰርግ በቅርቡ ጠብቁ ሲል ተሰምተዋል። የፍቅር ሕይወቱ አወዛጋቢና በየጊዜው ርዕስ ሲሆን የቆየው ተዋናይ ሄኖክ ድንቁ ሊሞሸር ነው ማለት ነው። ጥቂት ስለ ሄኖክ ድንቁ እንበል። የተወለደው መሀል አዲስ አበባ አብነት አካባቢ ነበር። የቤቱ አምስተኛ ልጅ ሲሆን በልጅነቱ ተደባዳቢ እንደነበርም ይነገራል። በተለያዩ ማስታወቂያዎች ላይ ሞዴል ሆኖ የሰራው ሄኖክ በተለይም ከታዋቂዋና ከተወዳጇ አርቲስት ሜላት ነብዩ የፍቅር ግንኙነትና በጊዜውም ከፍቅር ህይወቱ ጋር በተያያዘ በተፈጠሩ ሌሎች ውዝግቦች ሳቢያ ከማኅበራዊ ሚዲያው በአፍ ብዙም ሳይደርግ ቆይቷል። ከብዙ ሴቶች ጋር የፍቅር ግንኙነት እንደነበረው የሚገለጸው አርቲስቱ በወቅቱ በፍቅር ስም አጭበርብሮናል በሚል ክስ ባበዙበት ሴቶች ብዙ ሲባል ነበረ። የተለያዩ ማስረጃዎችም ሲቀርብበት ነበረ። ሄኖክ በሰይፉ ፕሮግራም ላይ ቀርቦ ለእነዚህ ወሬዎች ምላሽ ሲሰጥ ለሰባት ዓመት ያህል ፍቅረኛ እንደነበረችው ለሁለት ዓመት ከወራት በትዳር እንደቆዩ አሳውቆ ከተለያዩ ግን መቆየታቸውን በወቅቱ አዲስ ሕይወትና ተረጋግቶ መኖር የጀመረበት አጋጣሚ ሲመጣ ነገሮችን ለማበላሸት የተነሳ ወሬ እንደሆነም አስረድቷል። ሰይፉ፣ እነዚህ ሰሞንኛ ወሬዎች የፈጠሩት ሰሞንኛ ጫና የለም ወይ በሚል ላቀረበለት ጥያቄም ነገሮች አስተምረውን ያልፋሉ እንጂ ምንም የተለየ ችግር አይፈጥርብኝም ሲል ገልጾ ነበረ። ጥንዶቹም እነዚህ ግንኙነቶች ምን ያህልም ጫና ሳይፈጥሩ ሸራተን አዲስ ሆቴል ባቀረበላት የታገቢኛለች ወይ ጥያቄ ቀለበት እስከ ማድረግ ደርሰው ነበረ። የዋላ ዋላ ምክንያቱ በተደበሰበሰ መልኩ ሄኖክና ተዋናይቷ ሜላት ነብዩ መለያየታቸውን አስታውቀው ነበረ። ሄኖክ ድንቁ ሲቦጨቅ በሚባል ደረጃ ስለ እሱ በስፋት ሲወራ ብዙ ቢቆይም የግል ህይወቱ ላይ ምን ያህል ጫና ሳይደርስበት እሱ መሄድ በሚፈልገው ልክ እየሄደ መሆኑ ነው ብዙ ጊዜ የሚያሳየው። ለሚነሱበት ጥያቄዎችም አጥጋቢ የሆንም አይሆኑም መልስ አቶላቸው አያውቅም። በአሁኑ ወቅት ብዙ ፊልሞችን ከመስራትም አልፎ የቴሌቪዥን ፕሮግራሞችን ወደ መስራት ተሸጋግሮ አራዳ ቅዳሜ በተሰኘውና በኢቢኤስ ቅዳሜን ምሽት ላይ ዝግጅት ላይ እያቀረበ እያየነው እንገኛለን። ሄኖክ ሽማግሌ ልኮ ሊያገባት የተነገረላት መሃሌት ጋር የፍቅር ግንኙነታቸው ይፋ የሆነበት ቅጽበት ከአርቲስት ሜላት ጋር የመለያየታቸው ወሬ ገና ሳይደርቅ ነበር። ማሌት የልብስ ዲዛይነር ስትሆን ተዋናይትም ናት። ከሄኖክ ድንቁም ጋር ያስተዋወቃት የፊልሙ ዓለም እንደሆነም ይነገራል። ከሦስት ዓመት በፊት ሁለቱ ጥንዶች ፍቅር መጀመራቸውን ካሳወቁ በኋላ ቀስ በቀስ ግንኙነታቸውን ከሚዲያው አሽሽተውት ቆይተዋል። ከዓመት በኋላ ደግሞ ቀለበት ያሰሩ ሲሆን አሁን ደግሞ በይፋ ሊሞሸሩ ዝግጅት ማድረጋቸውን በሽምግልና አሳይተዋል። ሄኖክ ድንቁም ከዚህ ጋር ተያይዞ በሰጠው ምላሽ ታዲያ ድል ያለ ሰርግ በቅርቡ ጠብቁ ሲል ለሚዲያችን በቅርቡ የደረሰን መረጃ ያመለክታል። ውድ የድንቅ እይታ ቤተሰቦች በየዓለም ዳርቻ ያላችሁ እህትና ወንድሞቼ፣ ሰላም፣ ፍቅር፣ ጤና እየተመኘው የዛሬውን ቪዲዮ በዚህ ቋጨው።